ዲያቆን ምስጋን የዋግ ምራ ሰቆጣ የጋዝጊላ ወረዳ ዛሮታ ቅዱስ ሚካኤል ቤተክርስቲያን ዲያቆን ወደ ሚዲያችን እንዴት መጣ? እዛ ድረስ ከአዲስ አበባ ከሰቆጣ ተነስቶ እኛ ድረስ መቶ ማናገሩ እንዲሁ እዚህ ላይ ቪብራራ ይባላል። ከአዲስ አበባ ሰባት መቶ ምናምን ኪሎ ሜትር ሂደን አድርሰን በዛሁን ደግሞ ለእናንተ ማስታወሻ የሚሆን ቪዲዮ ቀርጸን እንመጣለን። ምንም ችግር የለብንም። ሙሉ ቤተክርስቲያንን በእኔ ስም መስራት ትፈልጋል የሚልም አላፍት ቢመጣ ትቀብላላቸው ተቀባይንን እግዚአብሔር ወዶና ፈቅዶ፣ ወይም እግዚአብሔር መርጦት ይህን አደርጋለሁ የሚል ካለ ህብረተሰቡ ምንም አይነት አቅማማም አቅም የለውም። ድሃ ነው፣ ችግረኛ ነው። በጸጋ ነው የምንቀበለው በአካባቢያችን ምንም ቴክኖሎጂ ተጠቃሚ አይደለም። ሀገሩ ያደግ አይደለም። እዚህ ወደ ቴክኖሎጂ የተቀላቀለ አይደለም። የኔትወርክ ችግር አለበት። ቅድም መሪ እንዳሉት የመብራት ችግር አለበት። የውሃ ችግር አለበት። ድርቅ ያጠቃው ነው። በጣም ወጣ ያለ ብዙ ችግር ያለበት ዘመናዊ አስተሳሰብ የሌለበት ነውና ቤቱን የሚሰራ እግዚአብሔር ነው፣ እኛ አይደለም። ስለዚህ ቻናላችን ከአዲስ አበባ ዋ ክምራ ድረስ ደርሷል ማለት ነው ይታያል ማለት ነው። አሁን በጣም ታዋቂ ነው። ዋግምራዎች ከእኛ ጋር ናቸው። ከዚህ በኋላ ከተማ ማን አለ? ኮምቦልቻዎች አላቸው፣ ይገኝ ለግስ ውስጥ ኮምቦልቻ፣ ደሴ አዎ ወልድያዎች አላቸው፣ አለማጣዎች፣ አለማጣ፣ ላሊበላ፣ ኮረም

እና አዲስ አበባዎች ብቻ በአረብ ሀገር ያላችሁ እህቶቻችን ወንድሞቻችን በሳውዲ አረቢያ ያላችሁ በየመን ያላችሁ በተለያየ ሀገር ያላችሁ በጀርመን ያላችሁ በስዊድን ያላችሁ እንደገኖም በአሜሪካ በአውሮፓ ያላችሁ ወንድሞቻችን እህቶቻችን ይህም ቤተክርስቲያን አስታውሱ። እንግዲህ የታወቱ በጣም ገለኛ ነው፣ ታሪከኛ ነው። ታሞ የሄደ ሰው ከጸበሉ ሳይድን አይመለስም። እንደዚህ መካን ሁና እወልዳለሁ ብላ ሄዳ መስቀሉን ታሽታ ተንከባላ የሄደች ሰው እዛ ሳትወልድ አትቀርም። አንድ ሰው ታሞ ስለት ተስሎ በሬ ሰጥቷል ለቤተ ክርስቲያኑ። ማለት በሬ ማለት በዛ ሀገር በጣም ከባድ ነው። በጣም ከባድ ነው። ልዩ ነው። ቤተ ክርስቲያኑ ፈጣን ነው። የቀደምት ከመሆኑ አንጻር የነገርከውን ሰሜ ነው። ሶስት ቀን ነው እዛ የተዋጉበት ሙሉ ሶስት ቀን ሌትም ቀን በወዳና በወዲህ በድሽቃና በተለያየ ተተኳሽ እየተመታ በጦርነት መካከል አልፎ ተርፎ ከዳነው ሰው ነው። እንግዲህ ይህን ታሪክ እየሰማን ያለ ነው። እንግዲህ ይህን ቦታ ማገዝ ያው የምትፈልጉ ካላችሁ የግዴታ ብርም ላይሆን ይችላል። የግድ ብር አይጠበቅም። እቃ አለ አደለ፣ ስሚንቶ አለ፣ ብረት አለ፣ ሚስማር ነገሮች አሉ አደለ። ስንም ገዝታችሁ ማዘዝ ትችላላችሁ። እኛ ማድረስ እንችላለን። አንድ ቃል ልግባ፣ በእውነት እግዚአብሔር ፈቅዶና ወዶ እንደው አንድ በጎ ሰው ተነስቶ ለዛ ቤተክርስቲያን ወይ ቆርቆሮ ወይ ብረት ጠቀም ያለ ነገር የሚለግስ ካለ እኔ እዛ ድረስ መጥቼ ለማድረስ ዝግጁ ነኝ። እናመሰግናለን። ው እግዚአብሔር ምስክሬ ነው። እንደዚህ አይነት እቃ ማን ካገኘ መምህር ነው። በዚህ ደረጃ እንደው ደፍሮ የሚያገዘን ሰው ካገኘን። ከአዲስ አበባ ሰባት መቶ ምናምን ኪሎ ሜትር ሄደን አድርሰን በዛውን ደግሞ ለእናንተ ማስታወሻ የሚሆን ቪዲዮ ቀርጸን እንመጣለን። ምንም ችግር የለብንም። ግን ያው ለማገዝ ያው እናንተ ፈቃደኛ ሆኑ እግዚአብሔር የረዳችሁ መስጠት የማይስራቻችሁ የተዋህዶ ምርጥ ምርጥ ልጆች እንዳላችሁ ስለምናውቅ ነው እንደዚህ ወደ እናንተ ዛሬም የመጣ ነውና፣ እንግዲህ ይህንን ቤተክርስቲያን ማገዝ ይታወቃል። ትውቃችሁ፣ ቅርባችሁ ከማን ጋ እንደሆነ ከእግዚአብሔር ብቻ ነው። ሰው አያደንቃችሁም። እንደዚህ ያለ ቦታ ስታግዙ ማንም አያደንቃችሁ፣ ምክንያት ታዋቂ አይደለም። ግን ከተማ ውስጥ ብታግዙ በከተማ በአደባባይ በድምፅ ማጉያ እከሌ የሚባል ሰው ይሄን ያክል ገንዘብ አግዟል ተብሎ በህዝብ ፊት ይነገርላችኋል። እዚህኛው ግን እንደዛ አይደለም። ምክንያቱም ገጠር ነው። ማይክ የለ፣ መብራት የለ፣ ህዝብ እንኳን በወጉ የማይሄድበት አካባቢ ነው እና በተቻላችሁ መጠን ያው እንተጋገዝ፣ እንርዳቸው ለማለት ፈልጋለሁ። በመጨረሻ ግን ነው ክቡር እንግዳችን የምትለው ካለህ ዲያቆን ምስጋን የዋግምራ ሰቆጣ የጋዝጊላ ወረዳ ዛሮታ ቅዱስ ሚካኤል ቤተክርስቲያን ዲያቆን፣ የምትለው ነገር ካለ የመጨረሻ ሀሳብ በልልና እንጨርስ። ግን በነገራችን ላይ እዚያ ላይ ዲያቆን ብቻ ሳይሆን የደብሩ የህንፃ ሰሪ ኮሚቴም ሊቀመንበር፣ ምክትል ሊቀመንበር እንደሆነ እንዲገለጽ ምክንያቱም እና ህንዴ ታዲያ በደንብ ግለጽ እንጂ ስልጣንን አካባቢ ያለን ድርሻ ያው እንግዲህ የዛ አካባቢ ያለው በድቁናም ብቻ አይደለም የማገለግለው ቅድም እንደነገርኳቸው በቤተ መንግስትም ማገለግላለው፣ በቤተ ክህነት ማገለግላለው ብያቸዋለው። ለቤተ ክርስቲያኑ ደግሞ የህንፃ ኮሚቴ ምክትል ሰብሳቢ ነይ እንግዲህ በምትችሉት ሁሉ የቤተ ክርስቲያን ልጆች ውድ የቤተ ክርስቲያን አገልጋዮች ውድ የሃይማኖት አፍቃሪዎች በምትችሉት ሁሉ እርዱን ለማለት 24 ሰዓት ደፋ ቀና ብሎ ለመስራት እዛ ያለ ህዝብ በጉልበቱ ምንም ችግር የለበትም። በገንዘባችሁ በእውቀታችሁ እርዱን ለማለት ነው እዚህ ድረስ የመጣሁት። በተለይ ለዛ ቤተ ክርስቲያን የሚያስፈልገው ብረት አለ፣ ጣውላ አለ፣ ቆርቆሮ አለ፣ ምስማር አለ። በጣም የተለያየ ማቴሪያል አለ። በአይነት ለምትሰጡ ወይም ደግሞ እቃውን ገዝተን እንሰጣለን ለምትሉ ውድ ቤተሰቦቻችን በዚህ ልክ ብትረዱንና በዚህ ልክ ብታዩን ለማለት ያክል ነው። አመሰግናለሁ። ሙሉ ቤተክርስቲያንም በእኔ ስም መስራት ይፈልጋል የሚልም አላፍት ቢመጣ ትቀብላላችሁ ተቀባይነን እግዚአብሔር ወዶና ፈቅዶ ወይም እግዚአብሔር መርጦት ይህን አደርጋለሁ የሚል ካለ ህብረተሰቡ ምንም አይነት አቅማማም አቅም የለውም፣ ድሃ ነው፣ ችግረኛ ነው። በጸጋ ነው የምንቀበለው። አቶ ከዚህ ሰራው ተብሎ ቤተክርስቲያኑ ዕውቅና አግኝቶ ቢሰራውስ ችግር የለም። ስሙ እንደ ሞዛይክ ሀል እንፈልገው ቤተክርስቲያኑ መሰራቱን ብቻና መቋቋሙ ነው እንፈልገው። አንድ ሰባ አንድ ሰው ሲነግረኝ ቤተክርስቲያን እንደዚህ የሚያሰሩ ሰዎች ነበር። እና አንዱ እናንተ እጃችሁን ሰብሰብ አርጉና ኮሚቴዎች ወይም ደሞ ሰበካ ጉባኤ ወይም አለቃ ጸሐፊ ልጃችሁን እነዚች ድርሻ ታረጉ ቤተክርስቲያን ነው የሰርች ልስጣችሁ ሲል እንብያሉ የሚባል ቤተክርስቲያን ተጣጣለ። ማአት ለምንድን ነው ምክንያቱ? ከዛች ከመገባው ትንሽ ትንሽ አለ አይደል? እኛ ሞጨቅ ነገር እኛ ከሌለንበት አይሰምርም አይነት ነገር ባይገነባ ይቅር የሚሉ እንዳሉ በጣም እኔ ያሳቁበት። እኛ ከሌለንበት ኮሚቴው ውስጥ ወይም ደግሞ አለቃና ጻፊ ካልተሳተፈበት ህንጻው አይሰምርም አይነት ስሜት ያላቸው ሰዎች ዛላ አዎ የሚሉ ስላሉ ብዙዎቹ እሺ አይሉም። ግን ይሄኛው ግን ገጠር ቦታ ነው፣ አለቃ የለበት ሳፊ የለበት የሂሳብ ሹም አዛዥ ነዛዥ ምናምን የለበትም። ጌታዬ ያለው ጉባኤ እና ካህናት ዲያቆናት ብቻ ናቸው። እዚ ላይ መመሪ የእኛ ሚዲያ ተደራሽ ነው እንዴ? እንዴት ወደዚ ወደኛ ሚዲያ ሊመጣ ጫጫነስት ይህንን ማብራራት ወይም ከሶ ሶ ኖት ከመጀመሪያ ጋር የተገናኘ እኔ እኮ አላውቀውም። ወደ ሚዲያችን እንዴት መጣ እዛ ድረስ ከአዲስ አበባ ከሰቆጣ ተነስቶ እኛ ድረስ መጥቶ ማናገሩ እንዴው እዚህ ላይ ቢብራራልኝ መምህር እንደው እግዚአብሔር ውስጥ ጥሩ ሀሳብ፣ ቦምብ የሆነ ሀሳብ ነው ያነሳው። አሁን እንግዲህ እስኪ ስንት ኪሎ ሜትር ነው? መጀመሪያ ነበረ ይሄ ነገር መግባት የነበረበት። እኛን ሚዲያ እንዴት አይቶ ወደ እኛ እንዴት መጣ? በዚህ ሚዲያ እንዲቀርብስ እንዴት አሰበ? እኛ የዚህ ያህል ኃላፊነት ተጥቦብናል ማለት ነው። እና ቻናችን ተመራጭ እየሆነ ነው ማለት ነው። ሌላ የምታሰሩ ደግሞ ነገር ያትደሙሉ ለማለት። ቆይ እኔ የምለው መጀመሪያ ግን ትን ተናገር ርቀቱን ከአዲስ አበባ ሰቆጣ ድረስ ስንት ኪሎ ሜትር ይሆናል? 720 ኪሎ ሜትር ነው። 720 ኪሎ ሜትር ድረስ ተጉዞ መጥቶ ተጉዘን የመጣ ነው ጥቷል፣ ግን እዛ ድረስ ለኛ መጥቀ በዜማና በመምህር ሰለሞን ቲክቶክ አካውንት ጉዳይ እንደው የቤተ ክርስቲያን ጉዳይ የሚሳካ ይመስላል እኛ ሰዎች ለእውነት ለነፍሳቸው የሚሰሩ ላንመስላቸው እንችላለን፣ እና ይሄንን ታምንብናለህ ወንድማችን? አይ እኔ በመሰረቱ እንግዲህ አንዳንድ ቤተክርስቲያኖች በውጭ ሀገርም ይሁን በሀገር ውስጥም ይሁን አንዳንድ ወጣቶች እንደዚህ በሚዲያ ላይ በነሳሱት ባሉት ብዙ ቤተክርስቲያኖች ይደገፋሉ፣ ይሰራሉ። ደስ የሚለው ምንም ሕፃኖች ብትሆኑ ምንም ዱርዬዎች ብትሆኑ ምንም ወጣቶች ብትሆኑ የሰው ልጅ አስተሳሰቡ ነው። መንፈስ ቅዱስ ካለው አይታወቅም። ትልቆች አሉ ውስጣቸው የማይታወቅ ትንሾች አሉ፣ ለቤተ ክርስቲያን ቅርብ፣ ለእግዚአብሔር ተገዢ ሆነዋል። ስለዚህ በዜማቲው ብዙ ነገሮችን እየተከታተልን እየተከታተልን ነበር እና አንዳንድ ደካሞችን ሲያነሱ፣ አንዳንድ የተጎዱ ሰዎችን ሲደግፉ፣ ለቤተ ክርስቲያኖች ብዙ በጦርነትም ይሁን በተለያየ ነገር ለተጎዱ ይደግፋሉ። አንዳንድ ጊዜ እንደዚህ በሚዲያ ስንከታተል በተለያየ ነገር ስናይ፣ ስለዚህ አሁን እናንተን ለማግኘት በብዙ ጥረት ነው ወጥቼ ወርጄ ያገኘሁት። አጋጣሚ በእናንተ ኃይል መንፈስ ቅዱስ አድሮ እናንተ ባወጣችሁት ሐሳብ እግዚአብሔር ከእናንተ ጋር ተጨምሮ በሰው አምላክ ብዙ የሚሰየም ነገር አለ። ሰው አምላክ ከሆነ አምላክ ሰው ሆነ የሚባል ነገር አለ አደለ? ስለዚህ ሰው ክቡር ነው። ሰብሰን ዘክቡር እቱ ይላል። ስለዚህ አሁንም ቢሆን በእናንተ እኔ ትልቅ ተስፋለኝ። ይህ ቤተክርስቲያን ይሰራል ብዬ አስባለሁ። በአካባቢያችን ምንም ቴክኖሎጂ ተጠቃሚ አይደለም። ሀገሩ ያደግ አይደለም። እዚህ ወደ ቴክኖሎጂ የተቀላቀለ አይደለም። የኔትወርክ ችግር አለበት። ቅድም መሪ እንዳሉት የመብራት ችግር አለበት። የውሃ ችግር አለበት። ድርቅ ያጠቃው ነው። በጣም ወጣ ያለ ብዙ ችግር ያለበት ዘመናዊ አስተሳሰብ የሌለበት ነው። እና ስለዚህ እንግዲህ እግዚአብሔር በእናንተ ላይ አድሮ በእናንተ ይህ ቤተ ክርስቲያን ይሰራል ብዬ እኔ ትልቅ ተስፋለኝ። አንዳንድ ትላልቅ ቤተ ክርስቲያኖች እኮ በዚህ በሚዲያ በጣም ብዙ ብር ይሰበሰባል። ይሄ ደግሞ ከተለያየ ነገር ለማጽዳት ንጹህ ለመሆን እንደተባለው፣ እኔ አውቃለሁ፣ እኔ አደርጋለሁ፣ እኔ ቆራጭ ፈላጭ ነኝ፣ እኔ ባልሆት ነው የሚል አካባቢያችን የለም። ማንኛውም ሰው በር ለሚለግስ በራሱ በቤተክርስቲያኑ አካውንት ነው፣ በጣምራ ነው የሚንቀሳቀሰው። አምስት አንቀሳቃሽ ኮሚቴዎች አሉ። እነዛ ነው የሚያወጡት፣ እነዛ ነው የሚያስገቡት እንጂ ዝም ብሎ በዘፈቀደ እኔ፣ አሁን በዛሬው እለት አንድ በጎ አድራጊ አይደለም እንኳን ጥሬ ብር እጣንም ይሁን ዘይብም ይሁን ይዘክድ ቢሉኝ አልቀበል፣ መታወቂያ ያለበት በደረሰኝ ነው። ሲቀጽል ደግሞ ብሩን አስገቡና ከዛ ወጥተን እንገዛለን ነው ማለት። ሰላሳ ሞዴል አሁን ታትሟል። አሁን ነገ አንድ ሰው በብር ሰጥቶ አስገብቶ ደረሰኝ ቢጠይቀን ሰላሳ ሞዴል አለ። ሞዴል ነው ሞዴል ሰላሳ በቤተ ክህነቱ ታትሞ ቤተ ክህነት ሞዴል ወጪ ያደረግ ነው ሀያ ስድስት ደረሰኝ ያወጥተናል። እሺ፣ እናመሰግናለን። እንግዲህ ያው ወንድማችንም ከንግግሩ እስከዘየዩ በጣም ደስ የሚል የገጠር ዲያቆን ንጹሕ ዲያቆን ምንም ያልተቀየጠ ዲያቆን ወንድማችን እያመሰገን ቤቱን የሚሰራ እግዚአብሔር ነው እኛ አይደለም። ስለዚህ ቻናላችን ከአዲስ አበባ ዋ ክምራ ድረስ ደርሷል ማለት ነው ይታያል ማለት ነው። ታዋቂ ነው። ዋግምራች ከእኛ ጋር ናችሁ ላይክ እያረጋችሁ እና በተለይ በዚህ እንግዲህ ልጁ አዲስ አበባ ድረስ መጥቷል። ከሰቆጣ አዲስ አበባ አንድ መቶ ሀሰባት መቶ ሀያ ኪሎ ሜትር አቆራርጦ የመጣአቆራርጦ የመጣ እንግዲህ ከዚህ በኋላ ከተማ ማን አለ? ኮምበልጫዎች አላቸው ለግዝ ውስጥ ኮምቦልቻ፣ ደሴ፣ አዎ ወልዲያዎች አላችሁ፣ አላማጣዎች፣ አላማጣ፣ ላሊበላ፣ ኮረም ዘርዘራ በዚህ ደግሞ ቤተክርስቲያን ሳሚ ታዋቂ ቤተክርስቲያን ጨጭ ሆ መድኃኒያ ነው ሲባል እኔ በትራንሱ በጥጉ ላይ የመኪና መንገዱ በጥጉ ላይ የሚታልፈው ታዋቂ ታሪካዊ የድሮ ቤተክርስቲያን ነው። ጨጭ ሆ መድኃኒያ ነው። ጨጭ ሆ መድኃኒያ ነው ማስታወሰኝ በጦርነቱ በመድፍ እንደተመታ በጣም ጥሩ። ስለዚህ ጨጭ ሆዎች፣ ጋይንቶች፣ ደብረ ታወሮች፣ ባህር ዳሮች፣ ጎንደሮች እስኪ የት ናቸው እና አዲስ አበባዎች ብቻ በአረብ ሀገር ያላቸው እህቶቻችን ወንድሞቻችን፣ በሳውዲ አረቢያ ያላቸው፣ በየመን ያላችሁ፣ በተለያየ አገር ያላቸው በጀርመን ያላችሁ በስዊድን ያላችሁ እንደገም በአሜሪካ በአውሮፓ ያላችሁ ወንድሞቻችን እህቶቻችን ይህን ቤተክርስቲያን አስታውስ፣ እየሰማችሁን ከሆነ እንግዲህ እግዚአብሔር ስጥልን፣ እናመሰግናለን። ሁላችሁንም የኢትዮጵያ ሕዝብ በቅዱስ ሚካኤል ስም እንጠይቃችኋለን። ምክንያቱም የተጎዳው ቤተክርስቲያን ማን ነው? ዛሮታ ቅዱስ ሚካኤል የሚባል ነውና፣ እዚህ ላይ ጨዋታን ሳላቋረጥህ፣ እስቲ በቤተክርስቲያን ግን ቤተክርስቲያኑ ከተመሰረተ ምን አይነት ድንቅ ስራ፣ ምን አይነት ታምራት፣ ወይስ ለታመሙ ወይስ ለደከሙ ወይም የሆነ ጸበል ወይም በቤተክርስቲያኑ ላይ የሆነ ተአምር ነገር አለ? ሲንገረ ስለ ቤተክርስቲያኑ ምናልባት ድግሞ ታስታውሰዋለህ እስኪ ከድኖ ነለሰ ከተሰራ 686 ዓመት ነው፣ ነው 686 ዓመት ነው። እየሰማችሁ ነው ወንድማችን እናስቀምጠዋለን። እሺ፣ እና ታሪኩን እንደው ገርሉን። ሰዎች ሰሚ ነው የሚሉት ቤተ ክርስቲያኑን ስለት አስገብቶ ፈጣን፣ ለምሳሌ አሁን በዚህ ሚዲያ ላይ የሚያዩን ልጅ ያልወለዱ ልጅ የሚሰጣቸው ሊሆን ይችላል። ጥሩ ትዳር የሌላቸው ጥሩ ትዳር እንዲሰጣቸው፣ ያላገቡ እንዲያገቡ፣ ያልወለዱ እንዲወሉ፣ የታመሙ ከአልጋ ላይ ተኝተው አንተ ቅዱስ ሚካኤል ስማኝ ብለው ስለታቸው እንዲያስገቡ፣ በመቀጠል የልባቸው መሻት ጠይቀውት ባሉበት ቦታ ሆኖ በርቁም ሆነው ስለሰሚ ነው ሲባል ስለሰማ ስ ይህንን ንገራቸው ስ በጣም ጥሩ። እዚሁ እግረ መንገድ የምትይዘው ነገር ምንድን ነው? በዚሁ ጉዳይማ ማለት ነው እሱ ራሱ በግል ብዙ ነገር አውርቶኛል። ከካሜራ በፊት ማለት ነው። እሱ ራሱ እንኳን በግሉ የተደረገለት ብዙ ተአምራቶች አሉ። ኢቨን እስከ ህይወት ድረስ የደረሰበት ግን ቅዱስ ሚካኤል በክንፉ ከልሎ ያሳለፈበት ምክንያት፣ ለምሳሌ እንደው ዝም በቀላሉ አንሳውና፣ ያ እንግዲህ ታቦቱ በጣም ገለኛ ነው፣ ታሪከኛ ነው። ታሞ የሄደ ሰው ከጸበሉ ሳይድን አይመለስም። እንደዚህ መካን ሁና እወልዳለሁ ብላ ሄዳ መስቀሉን ታሽታ ተንከባላ የሄደች ሰው እዛ ሳትወልድ አትቀርም። አንድ ሰው ታሞ ስለት ተስሎ በሬ ሰጥቶ ላይ ለቤተክርስቲያኑ ማለት ነው በሬ ማለት በዛ ገር በጣም ከባድ ነው። በጣም ከባድ ነው። ልዩ ነው። ቤተክርስቲያኑ ፈጣን ነው። የቀደምት ከመሆኑ አንጻር የነገርከውን ሰሜ ነው። በጣም እኔ በግሌ በጣም ብዙ ብዙ ፈተናዎች ደርሰውኛል። ከብዙ ፈተና ወጥቻለሁ። በጦርነቱም ብዙ ያጋጠመኝ ችግር አለ። ከዛ ሁሉ ድኛለሁ። ስለዚህ ለቅዱስ ሚካኤል ቀርቦ የነገረ ሰው ችግሩ ተብሎ ነው የሚፈታለት። እንደው የያን ቤተክርስቲያን ታሪኩን አንስቼ ዘርዝሬ አልዘልቀው፣ ጊዜና ሰዓትም ስለሌለ እንጂ ታሪኩ እየተለየ ነው። ሶስት ቀን ነው እዛ የተዋጉበት። ሙሉ ሶስት ቀን ሌትም፣ ቀን በወዳና በወዲህ በድሽቃና በተለያየ ተተኳሽ እየተመታ ሶስት ቀን ነው የተዋጉበት። ተወስቀን ከ27 እስከ 30 ያሳዝናል። ብቻ ግን ያው እንግዲህ ያው የሰማችሁ ነው የተረዳችሁ ነው። ከማን የተረዳችሁት? ከራሱ ከቦታው በጦርነት መካከል አልፎ ተርፎ ከዳነው ሰው ነው። እንግዲህ ይሄን ታሪክ እየሰማን ያለ ነው። ማን ያብዳ የቀበረ ማን ይናገር የነበረ እንደሚባለው ሁሉ እንግዲህ ይሄ ሰው በጦርነት መካከሉ አልፎ እግዚአብሔር አግዞት ከሞት አፋፍ ደርሶ የተመለሰ ሰው ነው። ይሄን ሁሉ ነገር ግምት ውስጥ አስገበታችሁ የራሳችሁን ሐሳብና ድጋፍ ማድረግ ትችላላችሁ። ቤተሰቦቻችን ቅዱስ ሚካኤል ለቤቱ ያብቃን ለድጋፉ ለእርዳታው ያዘርሰን ነው የምንለው እኛ እንግዲህ። አሜን አሜን። ለእስራኤል መና ያወረድከው መልአኩ ቅዱስ ሚካኤል ሆይ፣ አሁንም እኛን እርዳን አግዘን፣ ቤትን እንድናንጽ እርዳን አግዘን ብለን ነው እንግዲህ የዘመርነው። የሰዎቻችን ስለነበረን ጊዜ ሁሉ ከልብ እናመሰግናለን። ሰላም።